የጥንካሪ ምልክት የይቻላል ማሳያ የማድረግ ምሳሌ ናት። ሴት ከሁሉም የማትጎድለው ይቺ ሴት ታዲያ በሀገሯ ጉዳይ ባለድርሻ ብቻ ሳትሆን የጀርባ አጥንት በመሆን በተለያዩ የልማት ስራዎች ጉልሚናን እየተወጣች ትገኛለች። የሴቶችን ድርሻ ያልዘነጋው የአዲስ አበባ ከተማ አስተዳደር በሴቶች ተሳትፎ እየተሰሩ ያሉ ውጤታማ ስራዎችን ለማጠናከርና ከሀሳብ ጀምሮ እስከ ተግባር በልማት እንዲሳተፉ የሚያደርግ ምክክር አድርጓል። ተሳታፊዎች በከተማዋ የተሰሩ ሰው ተኮር ስራዎችን አድንቀው ብልጽግናን ለማረጋገጥና ስራውን በይበልጥ ለማጠናከር ደግሞ መፈታት አለባት ያለባቸው ያሏቸውን ጥያቄዎች ያነሳሉ። ልጆች ሕፃናት ከሶስት ወር ጀምሮ ይታደልላችኋል፣ ይቀለባሉ። ይሄንን ያየኑ ባን ነው በዛሬ ጊዜ ነው። በተለይ ደግሞ በአሁኑ ጊዜ ደግሞ በሴፍትኔት ላይ ሴቶች ተጠቃሚ እንዲሆኑ የተሰራው ስራ እኛ ሴቶችን እጅግ ጠቅሞናልና ከልብ ከልብ እዚህ ላይም እናመሰግን እፈልጋለሁኝ። እንጨት ተሸክመው ከጀርባቸው በፊት ለፊት ልጆቻቸውን አዝለው ከጅብጋ ሲጋፉ የነበሩ እናቶቻችን ዛሬ ላይ ግን ሰው ተኮር የሚለው በኢኮኖሚያዊ በማህበራዊ፣ በፖለቲካ ዘርፍ ጠንክረው ፖርሳ አንግበው ነው አግጠው የሚሄዱት። በሴት ማህበር መታወቂያ ለምንድን ነው የሥራ እድል ፈጠራ ላይ የማይደራጁት? ይሄ የሴቶች ቁልፍ ጥያቄ ነው። ለምን አብዛኛዎቹ ሴቶች መታወቂያ የሌላቸው አሉና፣ ይሄ ነገር ቢታይልን እላለሁ። የቤት ኪራይ ዋጋ ከጊዜ ወደ ጊዜ መጨመር፣ ሴቶች ቤት ኪራይ መክፈል መኖር እየቸገረን ስለሆነ የምን ታስቧል? አከራይ ተከራይ አሁንም ችግሩ አልተፈታም። ከተሳታፊዎች ለተነሱ ጥያቄዎች ምላሽ ሲሰጡም በለውጡ ዓመታት 270 ሺ ቤቶች አልቀው ለአገልግሎት ክፍት መደረጋቸውን አንስተዋል ከንቲባዋ። መንግስት ብቻውን ቤት እየገነባ ለዜጎች አይሰጥም፣ የሚገባቸው ብሎ ለሚለያቸው የማህበረሰብ ክፍሎች እንጂ ይላሉ። በአንጻሩ ደግሞ የቤት ችግርን ለማቃለል ሌሎች እንዲሰሩ ምቹ መደላድል መፈጠሩንም ያብራራሉ። የቁጠባ ቤቶች፣ በክራይ የሚቀርቡ ቤቶችን በሰፊው እየሰራን የተወሰኑ ሰዎች ደግሞ በክራይ ቤት እንዲያገኙ የክራይ አማራጮችን እናቀርባለን። በማህበር መስራት የሚችሉት ደግሞ ራሳቸው ተደራጅተው ራሳቸው በማህበር መስራት እንዲችሉ አሁንም ወደ አርባ እንደዚህ የሚሆኑ ማህበራት ተደራጅተው ወደ ተግባር እየገቡ እንደሆነ አውቃለሁ። በእነኝህ ሁሉ አማራጭ ነው። በአራተኛ እና በአምስተኛ ደረጃ በሪል ስቴት አቅም ያላቸው የድሃውን ድርሻ እንዳይጋፉ በሪል ቤት እየተገነባ አቅርቦቱ እንዲጨምር ማድረግ በግላቸው ቤት መገንባት የሚችሉት ደግሞ መገንባት እንዲችሉ ማስቻል ነው። ከገበያ መረጋጋት ጋር መንግሥት የተለያየ ስራ ቢሰራም ኑሮ ውድነቱ ከጊዜ ወደ ጊዜ እየጨመረ ነው በተለይ ሴቶች ላይ በበለጠ ጫና እያሳደረ ነውና በቀጣይ ምን ታስቧል? የገበያ ማዕከላትን እያስፋፋን ነው። በሚቀጥለው ሳምንት ደግሞ አዲስ የገበያ ማዕከል እንመርቅላችኋለን፣ ወደ ስራ እናስገባለን። ዋናው መፍትሄ የሌማት ትሩፋት በቤታችሁ ደጅ በእቃችሁ በባልዲያችሁ ሳይቀር ቃሪያ፣ ቲማቲም፣ ሰላጣ እያበቀላችሁ ያላችሁት አንደኛ ንጹህ ምግብ እየበላችሁ ነው። ለልጆቻችሁ ለቤተሰቦቻችሁ ፍጆታ መሸፈን መቻል ቀላል ነገር አይደለም። ስሩ፣ እንደግፋችኋለን፣ ስሩ። በከተማ ሴፍቲ ኔት መርሃ ግብር በርካቶችን የስራ እድል ተጠቃሚ ማድረግ መቻሉ ደግሞ ሌላኛው ነው። በሴፍቲ ኔት እንኳን ስንት ሰው ነው ከተረጂነት ያወጣ ነው? 31 ሺህ ሰው አደለ? በአንድ ጊዜ ከተማችን ዛሬ የየራሳቸው ስራና ገቢ ያላቸው ሰው ቀጥረዋል። መንግስት ብቻ አይደለም የፕራይቬት ሴክተሩን በደንብ የስራ እድል እንዲፈጥር መቆጣጠር የማሳመንም ስራ እየሰራ ነው ያለ ነው። በሌላ በኩል በመዲናዋ የሴቶች ሚና ጎልቶ የሚስተዋል መሆኑን በማንሳት በሰላምና ጸጥታ ዘርፍ ያላቸውን አበርክቶ ምሳሌ አድርገዋል።